ምንም ማውራሽ፣ እዚህ ነው ማውራሽ። የምን መደባበቅ ነው? እንትና ዮናስ የሚባለው ኤክስሽ ነው፣ ታቂዋለሽ እኮ። ይኸው ኤክሶችሽ እየሰደቡኝ ነው፣ ኤክሶችሽ። አይ እኔ ኤክስ የለኝም። እሺ እና ዳይመንድ ካገኘን

እንደዚህ ዞሮ ዞሮ ስለ ሁሉም ነገር አሟልቶ ያለው ነው ያደስ እኔን አጣቃለሁ ማስተዳደር የሚችል እሱማ በህገ መንግስቱ እንተዳደር አለ። ምንድን ነው መ ማስተዳደር ምናምን ነገር ቤት በህጉ አተዳደርኝ በሀገሪቱ ህግ ስለማንኛውም ው እንዳይደብረን ልወጣ ነው እኔ ደብረኛል። ባለቤት ጥለችት ነው ምትዩ እኔ ሰራሁት አይበቃም። በቃ ማን ያው ነው፣ ግን የከፋይ ነው። ከላይ ሰከንድ በፊት የተቆረጠ ቪዲዮ እያየሁ ስታገባ እያየሁ ነበረ። ከዛ ስክሮላ አፕስ አደረግ፣ ይህ ነገር ቤተሰብ ጋር ደርሷል። ስክሮላ አፕስ አደረግ፣ አንተ ወይኔ ትላለህ። እና ምንድን ነው የተፈጠረው ብዬሽ ነው፣ እራሽ ተቆርጦ ተፖስቶ ል እያልኩ የተቆረጠ እኮ አይቼ ነው። እኔም ፕሮግራምን አላየሁም፣ የተቋረጠ አይቼ ኦኬ፣ ልጋቡ ነው፣ ቆንጆ የልጅ ናት፣ ቆንጆ ነው ምናምን እያልኩ እያየሁ ነበረ። ከዛ ስክሮላፕ ሰረክ ወይኔ ትላለ ወይኔ በቃ ኢትዮጵያ አልገባም። በዓለም ሀያ ደቂቃ የፈጀ ትዳር ታቂያለች? ትዳርና ጋይስ ስፖንሰር አግንቼ ሀምሳ ፐርሰንት ዳይመንድ እንትን ዲስካውንት አግኝቼ የቀረኝ ቤት ነበር። ኮስ መጣል ገባ ነበረ መማር በዛ መጡ ልሽና በዚህ ሚስት አለው በዚህ ልጅ አለው ይሉልሻል ከታሽ። ማን ነው? እኔ ነኝ ሚስት ኦሬ እሷ ኦኬ አንድ ዛ ብላ ትሄደች እንደዛ እያሏት ማ ነው? እኔ በዚህ ባላ ሳምንታት እሺ ልትረስ ትልኩ ነው። እዛው ፕሮግራሙ ላይ ነው እንደ ያፈረሱብህ። ከዛማ በሰላም ይዣት መጣ ወደዚህ እሺ፣ በቃ እዚህ በቃ በሙድ እየጀረጅ እንኳን ገብቻል፣ በቃ በሰው ፊት። ከዛ ልጅ ከታች ሚስት አለው ልጅ አለው እንትን አለው ይሉልሻል ከታች። እነዚያው የሚስቁት ማለት ነው፣ ያው አፋቶን ይስቃሉ። ይዘጋል እኛ ስኮ ለማፋታት ለሁ ሚስቀው እንዳለ ማለት ነው። ቅድም ሲያፋታኝ ነበረ። እሷ እናንተ ገብታችሁ ነው ብቻችሁን? አዎ እዚህ ገብች። ከዛ ፍቅራችሁንል ፍቅራችሁንስ ጀምሯ እዛ ሀይሎ ጋር ሲሉ እውነት መስሎኝ፣ ይህን ነገር በቃ በቤቴም ሴሌብሬት ላርግ ብዬ እመጣልሻለው ዮ ብሮ ፒፕሉ በጣም ከባድ ፒፕል ያለው እና ግናልቻለ ሚስት አለ ወይስ እኔ? እሺ ሚስት ልጅ ካለኝም ልጅ ስጡኝ፣ አሳዩኝ እን እኔ አሁን ሞዴል ላይ ይመለሻል። ግን የትክክል ማለት ትክክለኛ ሞዴል ስምሽ ነው ቀጥሎ ያለው ወይስ ደግሞ ሞዴል ነሽ? ቁሚ ነው ቁሚ አላልኩኝም፣ ቆመሻ አሉ ያለሽው። አሁን አንቺ በጣም ረጅም ነች እንዴ? በሲካቶ ካርጊልና በሩጋ

እኔ አሁን እግር ባይኖርሽ እግር ባይኖር አልኩኝ። ምንድን ነው ቆሪ እንትን ጠፋ እና ዱባይ። እኔ እኮ ሰው ከታሽ ነው የሚያስቀኝ። ይደክምሻል በይ። እና መቼ ይሁን ሰርጋችን? መቼ ይሁን እኔ? ቶሎ ማግባት ነው ፈልገታለች። አቤት የፈጠረ ነው የምትፈልጊው።

እነሱ ናቸው የሆነ ያለ ያዋለዱኝ እንትን እንትን ልጅ እንትን ስወልድ ያዋለዱኝ እነሱ ናቸው። አንቺ በቃ የሰው ወሬ ትሰሚያለሽ አይደለ? አንቺ አሁን መተው ደግሞ ሚስት አለው ሲሉ ሚስት አለው እያሉን ነው። አንድ ቁጥር ጻፉ። ልጅ አለው ምትሉ ሰዎች ተመለስተ ተመሳሰላላችሁ ተመሳ አሁን አግብቼ ድሮም ሰዓት አሁን ነው የሚገርመው። አረፈልጉልኝ ሚስቴ፣ አሁን አግብቼ መጥቼ አሁን ታፋቱኛላችሁ። አሁን ማዝ ነው ግን በጣም አረሽ ያርጉላት ቻርጉላት ቶሎ በል አሁን አግሪባ ጋር አሁን በቃ ሌላ አምጣ ሂድና የስ በቃ ደርሼ መጣሁ። ሀቢባ በድባብ ትሂድ አቢባ ጋር በጣም እየከፋኝ ነው። ቅርቅር እያለኝ ነው። አሁን አግብቼ መጥቼ አሁን አሁን በአሁን ሚስቴ መልሱልኝ። አረፋዬ ኡ ብቻ ረመይ አው ያስብላል። አሁን አግብቼ መጥቼ ወይኔ ትዳሬ ፈረሰ። ወይኔ ትዳሬ ሀቢባን ጥሩልኝ ተቡ አረጋይ አረ ሚስት የሚስት ያለ አይሱ አለም ላይ ፈጣኑ ፍቺ እና ፈጣኑ ትዳር። አሁን በአሁኑ አግብቼ ምቀኞች ናቸው። ከታች ያላቸው ሰዎች ተዋት። ቀልል ምንድን ነው ቀለድሆነ የምሬ ነው። ሚስትሚስቴን መልሱልኝ። አሁን አንግብቼ መጥቼ ታስጠሉ። ሀቢባ ጋር ገባሁላችሁ። ሀቢባ ገባሁና፣ ትዳር ፈላጊ ነው የሆነች ሞዴል የመሰለች ልጅ ገባሁ፣ አስገቡኝ፣ ጠበስኳት መጣ። እዚህ ቁጭ ብዬ ገና የዋሯት ማለት ነው። ተለያየው። ስንት ሀያ ደቂቃ ሰላሳ ደቂቃ አይሆንም። በዓለም ላይ ፈጣኑ ፍቺ። ደግሞ እኮ ስልክ ተቀባብሎ እኮ በውስጥ ያወራሉ እኮ ምን ችግራል? ማን ምን ያደርጋል? ሶሻል ሚዲያ እናንተ ወረደ ቶሎ አሶር ልጃቸው ናት ነው። እኔ አንድ ሰው ማየት አልፈልግም፣ ስመለስ አንድ ሰው ማየት አልፈልግም። እዚህ ጋር ብር ስትል አታፍርም? ያለው በቂው ነው ይበቃዋል። ሳክስ ነው እኮ ወይኔ ጠዋትማ አንድ ልጁ ገብቶ፣ ኤዲ ሰብ ነው ራሱ ነው መሰለኝ። ዘት በ አላችሁ እንዳትወርዱ፣ ዝም በለው ሁላችሁ አልወረዳችሁ። ቻው ወጣሁ፣ በቃ ቻው በቃ። እኔም ያው ሌላ ልጅ ስለሆነ ይመች፣ እንዳትረሳ ገዛልሻለሁ

እኔ እኮ ያልተመቸኝ ነገር ማን ነው? ሽማግሌ ላኪ ያልሽው ነገር ብቻ ያልተመቸኝ። እኔ ደግሞ ነገር ካልተመቸኝም እንኳን በስነ ስርዓት እራሱ አውርተኸኛል፣ በስነ ስርዓት አውርተህ እራሱ አታውቅም። ቤተሰቦቼን እራሱ በስነ ስርዓት እንድታወራቸው እፈልጋለሁ። እንዴት ናቸው? እንደ ገለባ ላችሁ ላይ ሮጣ እንደዚህ እኔ እንኳን አትወስደኝም። እነሱ እኔ ራሱ ሺ ብለ እነሱ አይፈቅዱልህም። አይፈቅዱ ሰማክ። መኪና ክኢሲ የለውም። እንደ ብሮ ማነገርኩ ህኮ መጀመሪያ ከቤተሰብ ይጀምራል ክብር ስማ መከበር ደግሞ ከከንፈር ይጀምራል። እሷን ስታከብራት ነው ቤተሰቦቿ አክብሮ ለአንተ የሚሰጡት። ከራሱ ነው እንጂ መጀመሪያ ራሱን የሚያከብር ሁሉም ሁሉም መቀኛሽ በተለይ ቲጂ አበባ መቀኛ እናንተ እኛ ባላለን

ትላያለች በጣም ሰውን ኢቨን ሰውን ታበረታታለች